ሰላም ለእናንተ የሆኑ ቤተሰቦቼ ቤተሰቦች እንደምን ዋላችሁ? እንኳን አደረሳችሁ በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን በዓላት። በስመ አብ ወልድ ወንፈስ ቅዱስ አሐዱ አምላክ አሜን። መልክዐ ቅድስት ፍቅርተ ክርስቶስ በዝክረ ስምኪ የህይወት መንፈስ ቅዱስ መታሰቢያ በፍጥረት ሁሉ አይን ይገለጥ ዘንድ ለተባረከው ሁለት ስምሽ መታሰቢያ ሰላምታ ይገባል። ማዕዛሽ ረዴት የሆነ የተክለ ቦታ ፍቅርተ ክርስቶስ ሆይ። ጊዮን ጸሎት የሕግ ቅኖና ኤፌሶን ገነት ሰውነትን በየጊዜው አጠጣት። ለስዕር ደርስኪ ስለ ሳራ እና ርብቃ በመድህን ፈጣሪ እጅ የሃይማኖት ቅባትን ለተገባ ለራስሽ ጸጉር ሰላምታ ይገባል። ብርሃን ጌጥ የሆነ ፀሐይ ፍቅርተ ክርስቶስ ሆይ፣ ሰነፎች የሐሰት ካህናት ወዴ አንቺ መቅረብ አልተቻላቸውም። ጥላት ሰይጣንም አላገኘሽም። ለርእስኪ የጸጋን ክብር ያገኘሽ በጳውሎስ ስርዓት በሃይማኖት መጎናጸፊያ ለተሸፈነ ራስሽ ሰላምታ ይገባል። እናታችን ቅድስት ፍቅርተ ክርስቶስ ሆይ ጸጋሽ በስቷልና የተጎሳቆለ የሆነ የጌራር ንጉሥ ሰይጣን ወደ አንቺ በቀረበ ጊዜ ማሸነፍ አልተቻለውም፤ ለገጽኪ እንደ ነቢዩ ሙሴ ፊት ዘወትር እንደ ፀሐይ ለሚያበራ ፊትሽ ሰላምታ ይገባል። ክብርሽ ከፍ ያለ ርብቃ ፍቅርተ ክርስቶስ ሆይ የተመረጠ እስራኤላውያን ያዕቆብ ሰውነትሽ ኤሳዊ ኃጢአትን ፈጥኖ አሳፈረው። ለቀራን ብትኪ ብዙ ሰዎችን ያሳተ ሲኦልን መከራዋን በማሰብ የእንባ ውሃ ለተሸከሙ ቅንድቦች ሰላምታ ይገባል። ሥርዓትሽ የጸና ሊያ ፍቅርተ ክርስቶስ ሆይ በአባትሽ ላባይ ጌታ ፈጣሪ ቤት ውስጥ በሰባቱ ሰማያት ያሉ መላእክት ያመሰግኑሻል። ሲያዩ፣ ለአጌንቲኪ የቀዳማዊ ክርስቶስ መልእክተኞች የሆኑ ካለቆች መላእክት ስብስባ የተነሳ በተስፋ ለሚመለከቱ ዓይኖችሽ ሰላምታ ይገባል። ኃጢአት ዘለፍን የጠላሽ ራሔል ፍቅርተ ክርስቶስ ሆይ።

ሰምዖንና ላዊ ለዌ ረዴትሽን በወንጌል ምድር ካናን ሰይጣን ሴከ ከምንም ገደሉት ለመላትኪ የረዴት መስኮቶች ለተባሉ አፍንጫዎችሽና እንደ ሮማን አበባ ለመሰሉ ጉንጮችሽ ሰላምታ ይገባል። ትዕማር ፍቅርተ ክርስቶስ ሆይ በመስቀል ምልክት ልብስ የነፋስ ህይወት ዛራና የፋሪስ ሰውነት ደስታ በገሊላ አለም ካንች ተወለዱ። ለከናፍሪ ከጥላት ሰይጣን ለሚያስደነግጥ አፍሽና የአምላክን ቃል ለተናገሩ ከንፈሮች ሰላምታ ይገባል። ርአብ ፍቅርተ ክርስቶስ ሆይ ስለ ዘመድና ስለወዳጅ የከነአን ሰማይ ሰላዮች ክሩባዊ ካሌብንና ሰለሞንን እያሱን ተቀባያቸው ለአስናንኪ አዲስ ምስጋና ለሚናገር አንዴ በትሽ መልካቸው ለነጣ ጥርሶችሽ ሰላምታ ይገባል። እናታችን ቅድስት ፍቅርተ ክርስቶስ ሆይ የቤተ ክርስቲያን ልጆች በምድር ሳይድ አለም ውስጥ ያመሰግኑሻል፣ እጅ መንሻ ስጦታ ያቀርቡልሻል። ለቃልኪ ኪ እንደረቀቀ የገነት መዓዛ ለሚሸት ስትንፋሲሽና እንደ መብረቅ ለሚያስደነግጥ ቃልሽ ሰላምታ ይገባል። ሩት ፍቅርተ ክርስቶስ ወይ በመከር እርሻ በመቀመጥ ከቡኤዝ ቃል ኪዲያንሽን ስርቅዮ ብኢዲ ሰውነትን ወልደሻልና ቅዱሳን ልጆች ልጆችሽ አደንቁሻል።

መቀንጃዎችሽና ጥላት ሰይጣንን ላሸነፉ እጆችሽ ሰላምታ ይገባል። በእርሳቤ ፍቅርተ ክርስቶስ ወይ! በጸና ስርዓትሽ በአምላክ ስም እየተጠራ ሰለሞን ቅድስናሽ በቃሉ ጥበብ ሰይጣንን ሳሚን ገደለ። ለኩርና እኪ የኃጢአት ልብስን ለቀደደ ክንዲሽና! የኃጢአትን ራስ ለቀጠቀጠ ክርንሽ ሰላምታ ይገባል። እናታችን ብፅዕት ፍቅርተ ክርስቶስ ሆይ! ጸጋ በተሰጠች ጊዜ እረ በናት መናፍቃንን የለየ የሆነ የፈጣሪ ሕግ የመጻሕፍት ቃልን ስም በጥቂቱ አላገኙም። ለእራህትኪ የፍቃድ ሕግ አርፈትልን ለተማሩ ጣቶችሽና። በእጅ ላልተዘረጉ መሃል እጆችሽ ሰላምታ ይገባል። አንድ ክርስቶስን የምትወጂ ይሁዲት ፍቅርተ ክርስቶስ ሆይ! በመናፍቃን አይሁድ ፊት በሰገዱት ቢላዊ፤ የሆሎፎርኒስ ሰይጣንን አንገቱን ቆረጥሽ፤ ለአጽፋረ እደኪ በመላእክት እርዳታ ጦር ለተወጉ ጎንሽና ፈጽሞ ለዴው ከሙ ለጆችሽ ጥፍሮች ሰላምታ ይገባል። አስቴር ፍቅርተ ክርስቶስ ሆይ! በከባድ ድካም ስራ በሚያስፈራ ሰው መርዶክዮስ ዓለም መከራ ጽንቶባታልና ሰይጣን ሐማን አስገድል ሽው ለከርስኪ በአምላክ ስርዓት ላሰበ ልብሽና። የመንፈስ ቅዱስ እንጀራ ለተመገቡ ሆዶች ሰላምታ ይገባል። እናቴ ቅድስት ፍቅርተ ክርስቶስ ሆይ የልቦናሽ ዓይን በጎውን እያሰበ የፈጣሪን ትንሣኤ መጽሐፍ ሕግ ፈጽሞ ተመለከተ። ለኩላያቲኪ በክርስቶስ መስቀል ፍቅር ለተወጋ ሕሊናሽ እና የተፈተኑ የተወዳጁ ለሆኑ ኩላሊቶች ሰላምታ ይገባል። ኤልሳቤጥ ፍቅርተ ክርስቶስ ተክርስቶስ ሆይ እግረ ልቦናው በጎበኛት ጊዜ ቅድስና ዮሐንስ በኃጢአተ ሰው ሄሮድስ ፊት አለም ሄሮድያንን ፈጥኖ ገሰጻት። ለአማቱ የቤተ ክርስቲያን ሕግ ለፈጸመ ሆድ ቃሽና የድንግልን አንጀት ለመሰለው አንጀት ሰላምታ ይገባል። እናታችን ቅድስት ፍቅርተ ክርስቶስ ሆይ ያለመቋረጥ ረዴትሽና ማዕዛሽ ሃይማኖትሽ ባለ ሽቱ ማርያም ከፍ ያለ የፈጣሪን እግር በጸጋ ቀባችሁ ለህም ብርድጊ የእግር ብረት መታጠቂያ መታጠቂያው ለሆነው ገብሽ እና ፍጥረቱ ለአማረም ብርድሽ ሰላምታ ይገባል። እናታችን ቅድስት ፍቅርተ ክርስቶስ ሆይ እንዲህ ሰለሞን ክርስቶስንና እናቱን የምትወጂ ወጥመዱ የበዛ ሰይጣን ሄሮድስን ከዚህ ዓለም ስራ አስወገድሽው። ለአቋቂኪ ስግደትን ላጸኑ ጉልበቶችሽና እንደ ምሰሶ ለመሰሉ ጩኖችሽ ሰላምታ ይገባል። ማርያም ፍቅርተ ክርስቶስ ሆይ ልብሽ እንደወደድ የመጣን በጎውን ዕድል በግልጽ ፈጽመሻልና ፈጣሪ እጅግ አመሰገነሽ መረጠሽም። ለአጋሪኪ በሃይማኖት ጎዳና ላቀኑ ተረከዞችሽ እና ጸሎት በማድረግ ለጸኑ እግሮችሽ ሰላምታ ይገባል። ኃጢአተኛውን የምታጸድቂ ማርታ ፍቅርተ ክርስቶስ ሆይ የክርስቶስን ስርዓት ያጸና አልአዛርን ሰውነትሽ ከመቃብር ተነስቶ ወጣ ለመክሄድ በአንድነት ላማሩ ለእግርሽ ጣቶችና የጾሎት የጸሎት ጫማ ላደረገ መረገጫሽ ሰላምታ ይገባል። ሳምራዊት ፍቅርተ ክርስቶስ ሆይ የተወደደ የጸሎት ሕግን ውሃን ስትቀጅ ፈጽሞ ባገኘሽ ጊዜ በአንዲት እንስራ እግዚአብሔር ክብርን አወረሰሽ። ለአስፋረ እግርኪ ለራሄልና ። ከሌላ ቁመት ይልቅ ለተመረጠ ቁመትሽ ደም ግባትና አምረው ለተፈጠሩ ለግርሽ ጥብሮች ሰላምታ ይገባል። እናታችን ቅድስት ፍቅርተ ክርስቶስ ሆይ በቅድስት ንቅያ ጉባኤ ሃይማኖት እሺ ጌታ ፈጣሪ መርዶሻልና የሐዋርያው ጴጥሮስ ስርዓት ፈጸምሽ። ለመልክ እኪ እንዴ ህይወት ስራ ለመሰለ ነፍስሽ መውጣትና በብርሃን ብራና ለተጻፈ መልክሽ ሰላምታ ይገባል። ከነናዊት ፍቅርተ ክርስቶስ ሆይ ሁሉን ከሚችል እግዚአብሔር የጸጋ ፍርፍሪን መለመን በለመነሽ ጊዜ ልጅሽ የኃጢአተኛ ነፍስ ይቅርታን አገኘች። ለበድነ ስጋኪ በረዴት ግምጃ ለመገናዘሽ እና እንደ ሽቱ ለሚሸጥ ለስጋሽ በድን ሰላምታ ይገባል። እናታችን ቅድስት ፍቅርተ ክርስቶስ ካንቺ ጋ ስጋው ያለምን የናቁ በሞተሽ ጊዜ በሀዘንም አሳር የስጋን ቅጠል የተከደኑ የቤተሽ ሰዎች ዛፎች የተቆረጡ ሆኑ። ለመቃብርኪ ከሰማይ ለመጠበቅ የወረዱ መላእክት ክብሩን ለገለጡ መቃብርሽ ሰላምታ ይገባል። የከበርሽ ቅድስት ፍቅርተ ክርስቶስ ሆይ በእግዚአብሔር ፈቃድ በስንፍና ሥራ የንስጥሮስን ክፎች ልጆች ተጠራጥረው ክደዋልና ወዲያንቺ መቅረብ አልቻሉም። ሰላሚኪ እይትረፍ። ይህንን የመልክሽን የሰላምታ ድርሰት የሚናገር ድካሙ እንዳይቀር ካዳኝ እግዚአብሔር ረጅም ዕድሜ ይቀበላልና፣ ቅድስት ፍቅርተ ክርስቶስ ሆይ በቃል ኪዳንሽ አማላጅነት ጥላቱ ረቂቅ ሰይጣን ክፉ ነውና፣ በፍርድም ጊዜ ከሲኦል መከራ ጭንቂዳያን ሰላም ለኪ! ማህበርሽ ዓለምን የናቁ በእረፍትሽ ጊዜ ያዘኑ በሐዘን ሰረገላ ላይ ተጫኑ ፌበን ፍቅርተ ክርስቶስ ሆይ ሰላም ላንቺ ይሁን። ሰላም ለኪ! ቅድስት ፍቅርተ ክርስቶስ ሆይ ከሥጋሽ የበረሃ ወይራ የሃይማኖት ዘይት የተቀባ የሞት ጨለማ ተወገደለት ሰላም ላንቺ ይሁን! ሰላም ለኪ! የመወደድ ድንግል ፍቅርተ ክርስቶስ ሆይ ከዓለም ፊት ጨለማን ያስወግድ ዘንድ ከሰውነትሽ ሰማይ የእውቀት ፀሐይ ወጣ። ሰላም ለኪ እናታችን ቅድስት ፍቅርተ ክርስቶስ ሆይ ከወይኑ ቦታ ሕግሽ ወንጌል ወፎች ጻድቃን በመኸር ዘመን የሃይማኖት ፍሬን በእውነት ለቀሙ። ሰላም ላንቺ ይሁን! ሰላም ለኪ! እናታችን ቅድስት ፍቅርተ ክርስቶስ ወይ፣ ጥበበኛ የክርስቲያን ህይወት ቅድስናሽ አበባ ባበበበት እና ባማረበት ቦታ በሕያው መንፈስ ቅዱስ ንብ ተለቀመ። ሰላም ላንቺ ይሁን! ሰላም ለኪ! በዓለም ውስጥ ያለሽ እናታችን ፍቅርተ ክርስቶስ ወይ፣ ስለ ስሙ የዓለም ሰው ሁሉ እጅግ ይወዱሻል። ሰላም ላንቺ ይሁን! ሰላም ለኪ ቅድስት ፍቅርተ ክርስቶስ ሆይ በሰነፎች ሰዎች ወገን ስደተኛ መነኩሴ፣ በጎ ምግባር የሌለው ሰው የደሙ ዋጋ ይጻፍ ዘንድ የንጉስ ክርስቶስ ወገን እንዲያገኘው የሰይጣን ስልጣን ሻርሽ። ሰላም ላንቺ ይሁን። ሰላም ለኪ ሕያው ቃል ልጅ ፍቅርተ ክርስቶስ ሆይ የምግብ ባህሪ ሆዲን የቀደደ አስቀድሞ በአዲስ ወንጌል ወተት ያደገ የሃይማኖት ፀሐይ ከልቦናሽ ሰማይ ወጣ። ሰላም ለኪ የእግዚአብሔር ማረፊያ የሆንች እናታችን ቅድስት ፍቅርተ ክርስቶስ ሆይ ከበዛ ጸሎትሽ የተነሳ የማይቆጠሩ ብዙ ጥላቶች ፈጽመው ድል ተነሱ። ሰላም ለኪ የተከፈለ የአይቆብ ኮኒሽ በንጽህና መታጠቂያ የታጠብሽ እናታችን ቅድስት ፍቅርተ ክርስቶስ ሆይ ከብዙ ጸሎትሽ የተነሳውን በዲዮዳነ ሰላም ላንቺ ይሁን። ሰላም ለኪ በሲሃ ተበረሃ የልጆቿ ናት ሆንሽ እናታችን ቅድስት ፍቅርተ ክርስቶስ ሆይ አንቺ ልቤት ትጋት ነሽና፣ በጨለማ ውስጥ ብርሃን የሆነሽ ሰላም ላንቺ ይሁን። ሰላም ለኪ ልብስሽ ጥርጥር የለውምና ጥርጥር የለውምና እናታችን ቅድስት ፍቅርተ ክርስቶስ ሆይ ተሰንቂ የምታደንቅሽ ቃል ኪዳንሽንም ለሁሉ መጽደቂያ ሆነ፣ ሰላም ላንቺ ይሁን። ሰላም ለኪ ምህረትን ይቅርታን የምትለምኝ ጻድቅት ፍቅርተ ክርስቶስ ሆይ ስለ ሕፃናት ስለ አባቶች ብለሽ ከጥልቅ የኃጢአት ባህርን የናውጪኝ። ሰላም ለኪ የፈጣሪን ቃል የመሰንቆ ድምፅ ሁል ጊዜ በመነዋወጥ የምትሰሚ ከልቦናሽ ቤት ጥርጥር ያልገባ እናቴ ቅድስት ፍቅርተ ክርስቶስ ሆይ የልብን የልቤን መሻት ስጪኝ። ሰላም ለኪ በሃይማኖት በጠሯት ጊዜ የሐዘንን ማዕበል ጸጥ የምታደርጊ የቅድስት ፍቅርተ ክርስቶስ አምላክ ሆይ፣ የክርስቲያን ወገኖቹን ሁላችን ከመከራ ሥጋ ከመከራ ነፍስ ጠብቀን አዲነንም ለዘላለሙ አሚን። አቤቱ የቅድስት ፍቅርተ ክርስቶስ አምላክ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድናይ፣ ጠብቀይ፣ ለዘላለሙ አሜን።